ሰላም ጤና ይስጥልኝ የእልፍኝ ወግ ቤተሰቦች እንደምን ከርማችኋል ለዛሬ በጸሐፊ ማርቆስ የሻነው ነው በ2005 ዓ ም አጼ ቴዎድሮስ የሺህ አመቱ ጀግና አጫጭር ታሪኮች በሚለው መጽሐፍ ላይ ካሰፈራቸው መሳጭና ለመስማት ደስ ከሚሰኙ የአጼ ቴዎድሮስ አጫጭር ታሪኮች ውስጥ ብትሰሙትና ቢሆን ብለን ያሰብናቸውን የተወሰኑ ታሪኮች እኛም እየቆራረጥን ለማቅረብ እንሞክራለን ታዲያ በዚህ መጽሐፍ ውስጥ ያሉትን ታሪኮች ብታነቧቸው የምታተርፉባቸውና የምትደሰቱበት ስለሚሆን ሙሉ መጽሐፉን ታነቡት ዘንድ ቤተሰባዊ ምክራችን ነው። ከአጼ ቴዎድሮስ መነሳት በፊት ኢትዮጵያ ለመቶ ዓመታት ያህል ተከፋፍላ ነበር። ጎንደር፣ ትግራይ፣ ጎጃም፣ ወሎና ሸዋ እንዲሁም የተቀረው የአገሪቱ ክፍል ባለአባቶችና ነገስታት አስተዳደር ተከፋፍሎ ነበር። አጼ ቴዎድሮስ ከነዚህ እጅግ በርካታ ባላባቶች፣ ነገስታት ጋር ተከታታይና ከፍተኛ እልቂት በሁለቱም ወገኖች ያስከተሉ ጦርነቶችን አካሂዱ። በዚህም ጥረታቸው ከሞላ ጎደል ማዕከላዊነት ያለው አስተዳደር ማስፈንቻሉ አጼ ቴዎድሮስ በጣሉት ተጨባጭና መንፈሳዊ የሀገርና የሕዝብ አንድነት አስፈላጊነት መሰረት ላይ ከእሳቸው በኋላ የመጡት ነገስታት የበኩላቸውን ጉልህ አስተዋጽኦ አበርክተው ኢትዮጵያን ከሞላ ጎደር ዛሬ ያለችበትን ቅርጽ ለመያዝ በቅታለች። አጼ ቴዎድሮስ ለኢትዮጵያ ከፈጸሟቸው ውለታዎች ውስጥ ይህኛው በዋነኝነት የሚዘከር ነው። ይህ ሀገራዊ ውለታቸው ግን እሳቸውን ለምሬት ተከታያቸውን ለመሰዋዕትነት፣ ባላንጋራዎቻቸውን ለጥፋት በመዳረጉ እንዲሁ በቀላሉ እውን ይሆን አልነበረም። አጼ ቴዎድሮስ ራሳቸውን በዚህ ሂደት ውስጥ የተለያዩ ገጽታዎችን ለመላበስ የተገደዱ ሲሆን ዛሬ ላይ ቆሞ በሚመለከታቸው ሰው ውስጥ የአግራሞት፣ የአድናቆት፣ የቁጭትና አልፎ ተርፎም የቅሬታ ስሜቶችን በተለያየ መጠን ተቀላቅለው እንዲፈጠሩ ምክንያት የሆኑ ጀግና፣ ባለራእይ፣ ሀቀኛና መስህባም የኢትዮጵያ የሻመት ታላቅ መሪ ናቸው። እቴጌ መነን እና ካሳ በአንድ ወቅት ካሳ የቴጌ መነንን ንብረት ወደ ተከማችበት ተራራ ዘመቱ። ታወቅተውም ከፍተኛ ንብረት ዘረፉ። እቴጌ መነን ይህን ሲሰሙ ተናደዱ። ካሳ የገባበት ገብቶ የሚይዝ ጦር ላኩ። የተላከው የቴጌ ጦር ካሳ በነበረበት ቦታ ሲደርስ ካሳ ወታደሮቻቸውን አሰልፈው ጠበቁት። የቴጌ ጦርም የካሳን ሰራዊት ተሰልፎ ባየ ጊዜ ሁኔታውን አመዛዝኖ ሳይዋጋ ተመለሰ። የቴጌ መነን የካሳን መጠናከርና ሰፊ የህዝብ ድጋፍ ማግኘት ሲረዱ ከካሳ ጋር ወዳጅነት መፍጠር ጠቃሚ መሆኑን አመዛዝነው ከካሳ ጋር የእርቅ ስምምነት ፈጸሙ። ለካሳም እውቅና ሰጥተው ቋራን በይፋ እንዲያስተዳድር ሾሟቸው። የቋራ ህዝብና የካሳ ሴራ ካሳ ወደ ቴጌ መነን ቤተ መንግስት ተጠርተው ሄዱ። እዛም ጥቂት ጊዜ ቆዩ። ወደ ጉዛታቸው ቋራ ለመሄድ እንዲያሰናብታቸው እቴጌን ጠየቁ። እቴጌ መነንም በካሳ ላይ የበላይ ሆኖ ቋራን እንዲያስተዳድር ደጃዝማች በለውን ሾሞባቸው። ካሳ ይህን ሲስሙ ከፋቸው። ለቴጌ መነን ግን የበላይ ሹም ስለመደቡብኝ አመሰግናለሁ፣ በዚህም ተደስቻለሁ። ምክንያቱም የአካባቢው ህዝብ ክፉ ስለሆነ ለእኔም በቀላሉ እሺ ብሎ አይቀጸም ይህንን ችግሬም በቦታ ሆኖ የሚታዘብልኝ ሰው በማግኘቴ ከልብ አመሰግናለሁ አሉ። በማግስቱ ካሳ እቴጌ ፊት ቀረቡና አዲሱን ሹም ይዤ ስሄድ ለሚከናወነው አቀባበል የቋራ ህዝብ አስፈላጊውን ዝግጅት አድርጎ እንዲጠብቀኝ ለህዝቡ መልእክት የሚያደርስ ሰው እንድልክ ይፍቀዱልኝ ብለው ጠየቁ። እቴጌም ፈቀዱላቸው። ካሳ ለቋራ ህዝብ ሁለት አይነት መልእክት እንዲደርስ ለአንዱ ፈጣን አሽከራቸው ነገሩት። አንደኛው መልእክት ለካሳ ታማኞች በሚስጥር የሚነገር ሲሆን ይኸውም የቋራ ህዝብ ከብቶቹንና ፍየሎቹን ራቅ ወዳለ ቦታ እንዲያሸሽ እህሉንም በጉድጓድ ውስጥ እንዲደብቅ አብዛኛው ነዋሪ ሰፈሩ ለቆ እንዲሸሽና የቋራ ነዋሪዎች ደግሞ ጌታቸውን አሞራ ከቢም በተባለ ተራራ ላይ መድረስ ተመልክተው ቤታቸውን እንዲያቃጥሉና ውታ እንዲያሰሙ የሚል ነው። ሁለተኛው መልእክት ደግሞ ህዝቡ በተሰበሰበበት የሚነገር ሲሆን ይኸውም የቴጌን ደጃዝማች ከብዙ ሰራዊት ጋር እዤ ልመጣ ስለሆነ እንጀራውን እንደቅጠል ጠጁን እንደውሃ ሆኖ ሆነ ይቆየኝ፣ ብዙ ፍሪዳም እንዲቀርብ ሰፊ አዳራሽ እንዲሰራ ይሁን፣ ይህን ካላደረጋችሁ ወዮላችሁ፣ የሚል ነው። ከቀናት በኋላ እቴጌ መነን ለደጃዝማች በለው ብዙ ጠመንጃና በርካታ ሰራዊት ሰጥተው እንዲሄዱ አደረጓቸው። ካሳም ሁሉን ነገር በሁዳቸው ይዘው ለደጃዝማች በለው መንገድ መሪ ሆነው ወደ ቋራ መጓዝ ጀመሩ። ካሳ የደጃዝማች በለው ሰራዊትን ለማዳከም ዋናውን መንገድ ትተው ዙሪያ ጥምጥም ያስኬዳቸው ጀመር። መንገዱ ከመራቁ በተጨማሪ አድካሚ ገደል አገደል ነበር። የደጃዝማች በለው ሰራዊት ጉዞው ስለደከመው ተማረረ። በየቦታው እየተንጠባጠበ መቅረት ጀመረ። ፈረሶችና በቅሎዎቹ ገደል ውስጥ እየገቡ አለቁ። ደጃዝማች በለው በመንገዱ መጥፎነትና ርቀት ተማረው ከዚህ የተሻለ ደና መንገድ የለም ወይ ብለው ሲጠይቁ ካሳም ደርሰናል እያሉ ይመልሱላቸዋል። በመጨረሻም በብዙ ድካምና ችግር ቋራ ደረሱ። የደጃዝማች በለው ሰራዊት በነዋሪዎቹ ቤት እየገባ እንዲሰፍር ታዘዘ። በዚህም ጊዜ የቋራ ሕዝብ ቤቱን እያቃጠለ መጮህ ጀመረ። ካሳም ለደጃዝማች በለው አዩልኝ አይደል፣ የቋራ ሕዝብ ምን አይነት እርጉም እንደሆነ። ሁልጊዜ እንደዚህ በጦርነት ነው አብሬያቸው የምኖረው እሺ ብለው በሰላም ማይገዙ አሏቸው በተንኩል እንዳይጠረጥሩም ካሳ የራሳቸውን የእህል ማከማቻ ጉድጓድ ከፍተው ለደጃዝማች ብለው ስራ ይታከፋፈሉ ከጎንደር የመጡ ሹማምንትና መኳንንትም ካሳን ወደዚህ ክፉ ሀገር እየመሩ እንዳመጡ በሰላም ወደ ሀገራቸው ይመልሱልን አሏቸው ካሳም ግዴላችሁ ማትሂዱ የሸሸውን ህዝብ በግድ እያያዝኩ አመጣዋለሁ አካባቢውም ይረጋጋል አንድ ሳምንት ያህል ብቻ ተቀምጣችሁ ተመልከቱ አሏቸው። የደጅ አዝማች በለው ሰራዊት ግን የቋራን ህዝብ ሁኔታ ስላልጣመው ወደ ጎንደር መመለስ ጀመረ። ደጅ አዝማች በለው ራሳቸውን ወደ ጎንደር ለመመለስ ወሰኑ። ካሳም አጅበዋቸው መጓዝ ጀመሩ። የመልሱም ጉዞ ቢሆን ሰላማዊና ምቾት ያለው አልነበረ። ካሳ ግማሽ ወታደራቸውን ከፍለው የሸፈተ ህዝብ በማስመሰል በየዱሩ እያደፈጡ የደጅ አዝማች በለው ሰራዊትን እንዲዋጋ አደረጉ። ፈረስና በቅሎም ከሰራዊቱ እየማረኩ ወሰዱ። በእንዲህ አይነት የመከራ ጉዞ የቋራ ግዛት አልፈው ደንቢያ ሲደርሱ ካሳ ደጅ አዝማች ብለው ፊት ቀርበው እንዳዩት የቋራ ህዝብ የዱር አውሬ ነው። ሁሌም ቢሆን ለምኝና አባብዬ ነው ከህዝቡ ጋር የምኖረው። አሁንም ቢሆን ህዝቡ ሽ ቢለኝ በሰላም እንዲመለሱ ለማድረግ ወደ ቋራ መመለሴ ነው። ከእርስዎ ጋር ሆኜ የደረሰብኝን መከራ በሙሉ ለእቴጌ መነን ይንገሩልኝ ብለው ተሰናብተው ተመለሱ። ደጃዝማች በለው ጎንደር ቤተ መንግስት ደርሰው የደረሰባቸውን መከራ ለቴጌ መነን ተናገሩ። ቴጌ መነንም ካሳ የት ቀረ ብለው ሲጠይቁ ደምቢያ ድረስ ሸኝቶኝ ተመለሰ ብለው መለሱላቸው። ቴጌም በካሳ ወደ ቋራ መመለስ በጣም ተናደዱ። የካሳ ጋብቻ የቋራ አካባቢ ህዝብ ሙሉ በሙሉ ከካሳ ጎን በመሰለፍ እቴጌ መነንን በሚያስተዳድሩት ማዕከላዊ መንግስት ላይ ሸፈተ። ካሳም በሹማምንቶቻቸው በራሳቸው ፍቃድ ደጃዝማች ካሳ እየተባሉ መጠራት ጀመሩ። በቋራ ዙሪያ የሚገኙ በርካታ አካባቢዎች ብዙ ተዋጊ በራሱ ፍቃድ መጥቶ የካሳን ጎራ ተቀላቀለ። ካሳ በሽፍትነታቸው ዘመን በሱዳን ድንበር በኩል የሚያስቸግራቸውን በአረቦች የሚመራ ሰራዊት ላይ ተደጋጋሚ ድል አግኝተዋል። የካሳ ከፍተኛ ተከታይ ማግኘት ያስተዋሉት የንግስቷ አማካሪዎች እንደዚህ ያለውን ጎበዝ ሰው ሹመት ሰጥቶና ልጅ ድሮ መዛመር ተገቢ ነው አሉ። እቴጌ መነንም የልጃቸውን ልጅ ሊድሩ መፈለጋቸውን ለካሳ ገለጹላቸው። ካሳም በነገሩ ተደስተው በ1840 ዓመተ ምህረት የእቴጌ መነንን የልጅ ልጅ ወይዘሮ ተዋበቻሊን በህግ አገቡ። እቴጌም የደጅ አዝማች ማዕረግ ለካሳ በመስጠት የቋራ ገዢ አድርገው ሹሟቸው። ከግብጾች ጋር ውጊያ። ደጃዝማች ካሳ ወይዘሮ ተዋበችን በማግባታቸው የመስፍኑ የራስ አሊና የቴጌ መነን አማች ሆኑ። የካሳና የተዋበች ጋብቻ በኩዮች መካከል የተደረገ ባለመሆኑ ግን እቴጌ መነንና ራስ አሊ ካሳን ይንቋቸው ነበር። ካሳ ወይዘሮ ተዋበችን ካገቡ በኋላ ብዙ ችግር ደረሰባቸው። ግዛታቸው እየቀነሰ እሳቸው የሚሰጡት የፍርድ ውሳኔ እየተሻረ፣ በሕዝቡ ዘንድ መናቅ ጀመሩ። በግዛታቸው ማነስ ምክንያት የሚገብርላቸው ሕዝብ ቁጥር እየቀነሰ መሄዱ ካሳ ለተከታዮቻቸው እንኳን የሚያበሉት እስከ ማጣት ደረሱ። የካሳን መዳከምና የሰራዊታቸውን መሳሳት ያወቁት ቴጌ መነን የካሳን መሞት ስለሚፈልጉ ወደ ሱዳን ድንበር ሂደው እንዲዋጋው ዘዟቸው። በወቅቱ ግብፆች በሱዳን ድንበር በኩል ወደ ኢትዮጵያ ክልል በተደጋጋሚ እየገቡ ቤት በማቃጠል በመዝረፍ፣ በመግደል አስቸግረው ነበር። ይህንንም ኃይለኛ የግብፅ ጦር የካሳ ሰራዊት ያለረዳት ብቻውን ሄዶ እንዲገጥም ታዘዘ። ካሳም ሳያንገራግሩ ዘመቱ። ዘመናዊ መሳሪያ ከታጠቀው የግብፅ ጦር ጋር ከፍተኛ ውጊያ አካሄዱ። ድል በማድረግ የግብፆችን ምሽግ አፈራርሰው በርከት ያለው የጦር መሳሪያ ማረኩ። የሱዳንን ድንበር አልፈው በመሄድ ሸሽተው በሚያመልጡ የግብፅ ወታደሮች ላይ ደረሱባቸውና ያመለጡት ሲያመልጡ፣ ያገኟቸውን ገደሏቸው። ካሳ በጦርነቱ ላይ ክፉኛ ቆሰሉ። የሚስት ምክር። ከግብፆች ጋር በተደረገ ጦርነት ካሳ ክፉኛ ቆስለው ስለነበር ወደ ቋራ ሳይመለሱ በአንድ የባህል ሕክምና አዋቂ ቤት ተገኝተው መታከም ጀመሩ። ቁስላቸው በፍጥነት እንዲድን ጥሩ ምግብ እንደሚያስፈልጋቸው ሐኪሙ ስለነገራቸው ስንቅ እንዲላክላቸው ወደ ቴጌ መነን መልእክተኛ ላኩ። እቴጌ መነን ግን በካሳ ላይ ጥላቻ ስለነበራቸው አንድ ብልት ስጋ፣ ሰላሳ እንጀራና አንድ ገንቦ ጠጅ ብቻ እንዲላክ አዘዙ። ይህንን የሰሙት ሰዎች ምናው ቴጌ የካሳን ጸባይ ሁላችን እናውቀዋለን። ኩሩ ነው። አንድ ፍሪዳ ወይም አንድ የበግ ሙክት ቢልኩላቸው ምናልባት አሏቸው። የቴጌ መነን ግን ለዚህ ፍየል ጠባቂ ቆለኛ አንድ ብልት ስጋ አንሶት ነው አሉ። ይህንን የቴጌ መነን አባባል አንዱ የካሳ ወዳጅ ሰምቶ ነበርና በካሳ ጆሮ እንዲደርስ ያደርጋል። ካሳም የቴጌ ንግግርን ያልሰሙ መስለው የተላከላቸውን ስጦታ አመስግነው ተቀበሉ። የተላከላቸውንም አንድ ብልት ስጋ ግን ሳይቀምሱት በአገልግል እንዲቀመጥ አደረጉ። ሚስታቸው ወይዘሮ ተዋበች በተላከው ስጦታ እጅግ ተናደዱ። ለካሳም ሲሆን በቤተ መንግስቱ አዳራሽ ፍሪዳው ታርዶ ጠጅ ተትረፍርፎ በክብር በተቀበሉን ነበር። ያም ባይሆን ምርጥ ስጋና ጠጅ በገንቦ ሊላክልን ይገባ ነበር። ምን ያህል ብንናቅ ነው አንድ ብልት ስጋ የተላከልን? ጀግና ሰው እወዳለሁ፣ ፈሪውን ግን እንቃለሁ። ከፈሪ ሰው ጋር አብሬ መኖር አልፈልግም አሏቸው። ይህንን የሚስታቸውን ንግግር የሰሙት ካሳም በእቴጌ መነን መንግስት ላይ ወዲያውኑ ሸፈቱ። ታጠቅ ካሳ በእቴጌ መነን ማዕከላዊ መንግስት ላይ ሸፈቱ። የመሸፈታቸው ዜናም እንደተሰማ በቤተ መንግስት ውስጥ ታላቅ ድንጋጤ ፈጠረ። እቴጌ መነን ካሳ ሳይደራጁና ኃይላቸውን ሳያጠናክሩ ቀድሞ ሊያጠቋቸው ወሰኑ። ካሳን የሚወጋ የተደራጀ ጦር ላኩ። የተላከውን ጦር እንዳመጣጡ ለመቀበል የካሳ ሰራዊት ጫንቆ በተባለ ስፍራ መሽጎ ጠበቀ። በወቅቱ ካሳ 22 ጠመንጃ ያዥ እና 400 ጦር ጋሻ የያዘ ወታደር ብቻ ነበራቸው። ካሳ ሰራዊታቸውን ሰብስበው ጦር ልንገጥም ነው፣ እኔ መለከትና የእምቢልታ ድምጽ ካላሰማ ማንም ወታደር ውጊያ እንዳይጀምር፣ ድምጹ ከተሰማ በኋላ ግን አንድ ሰው ቢያፈገፍግ ወዮላት የሚል አዋጅ ተናገሩ። ወደ ድንኳናቸውን ገብተው ተኙ። ካሳ ጥቂት እንዳሸለቡ የጠላት ጦር መድረሱን ባለቤታቸው ወይዘሮ ተዋበች ተረዱ ካሳን ከተኙበት ቀሰቀሷቸውና ጦር መቶልሃል ተነስታጠቅ አሏቸው። ይህንን ማባባል መነሻ በማድረግ የካሳ ፈረስ ታጠቅ ተብሎ ተሰየመ። ካሳም በፍጥነት ታጥቀው ወጡና የጠላት ጦር ወደ ሰራዊታቸው እስኪጠጋ ድረስ በጸጥታ ቆመው ጠበቁ። ሁለቱ ሰራዊቶች ልክ እንደተጠጉ ካሳ መለከት በማስነፋት ውጊያ እንዲጀመር አዘዙ። ውጊያው ተጀመረ። የካሳ ሰራዊትም በርትቶ በመዋጋቱ የቴጌ ሰራዊት ድል ሆነ። ከሁለቱም ወገን ብዙ ሰዎች ሞቱ። በርካታ የቴጌ መነን መኳንንቶችና ተራ ወታደሮችም በካሳ እጅ ተማረኩ። መቶ ያህል ጠመንጃዎች ተማረኩ። በዚህም የካሳ ሰራዊት የሚያጠናክርበት ምቹ ድል አገኘ። ቀኛዝማች እና ኮሶ ከካሳ ጋር ጫንቆ ላይ የተዋጋው የቴጌ መነን ሰራዊት ከመዝመቱ በፊት ከቴጌ መነን መኳንንቶች አንዱ የሆኑት ቀኝ አዝማች ወንድራድ ይህንን የኮሶ ሻጭ ልጅ አንገቱን አንቄ አመጣልሻለሁ፣ አይዞሽ በማለት በቴጌ መነን ፊት ፎክሮ ነበር። ይህንን ፉከራውን ካሳ አስቀድሞ ሰምቶ ስለነበር በውጊያው ወቅት ቀኝ አዝማች ወንድራድ ተማርኮ በመያዙ ካሳ ደስ አላቸው። የተወሰኑ ወታደሮቻቸውን ጠርተው ኮሶ ለቅማቸው አምጡልኝ በማለት አዘዟቸው። ኮሶ ተለቅሞ ከመጣ በኋላ ተደቁሶ ተበጠበጠና በዋንጫ ተሞላ። ካሳም ትልቅ ግብዣ አደረጉ። ተጋባዦች ሁሉ በጠጅና ጮማ እየተንበሸበሹ ሳለ ምርኮኛው ቀኝ አዝማቹን ድራጅ ከታሰሩበት እንዲመጡ ካሳዘዙ ቀኝ አዝማቹም ሲመጡ በተጋባዦች መካከል አስቆማቸውና እናቴ ወደ ገበያ ወስዳ ሳይሸጥላት የተመለሰ ኮሶ አለ። አሁን የሚበላ ነገር ስላለቀ በሊ ይህንን ኮሶ ጠጣ በማለት በትልቅ ዋንጫ የተሞላውን ኮሶ አስቀረቡላቸው። በወቅቱ ካሳ ጦራቸውን ጭናቸው ላይ አጋድመው ነበር የተቀመጡት። ቀኝ አዝማች ወንድራድም ኮሶውን ግማሽ ያህል እንደጠጡ አስታወቃቸው። ካሳም ከአሁን በኋላ ኮሶ እያጠጣችሁ ሰሩት ብለው አዘዙ። እቴጌና ባቄላ። እቴጌ መነን የላኩስ ሰራዊት ጫንቆ ላይ ተሸነፈ። ሽንፈቱንም ተከትሎ እቴጌ መነን 20ሺ የሚሆን ሰራዊት አስከትለው ካሳን ለመውጋት ወደ ቋራ ዘመቱ። በጉዟቸውም ላይ እቴጌ መነን በሰራዊቶቻቸው ብዛት ተማምነው ይህ ቆለኛ ወዴት አባቱ እንደሚገባ ያለው በማለት ተናገሩ። የቴጌን ጦር አስከትለው ከጎንደር መነሳት ካሳ ሲሰሙ ይቺ ጎባ ጣሮጊት እኔ የመይሳው ልጅ በጦሩ ግቼ በቄላ አካል አስፈጫኋት ታዘቡኝ በማለት ፎከሩ። የቴጌ መነን ጦር ጎሃ በተባለ ቦታ ሲደርስ የካሳ ሰራዊት ተሰልፎ ጠበቃቸው። የካሳ ትንሽ ጦር ሰራዊቱን ይዞ ለቁጥራቸው የሚያስቸግረውን የእሳቸውን ሰራዊት ለመቅጠም በድፍረት ከፊታቸው መቆም ያስገረማቸው ቴጌ መነን ይህ ፍየል እረኛ አያፍርም እኮ ከኔ ጋር ሊዋጋ ተሰልፏል፣ አሉ። ጦርነቱም ተጀመረ። የካሳ ወታደር በተፋፋመ ውጊያ መሀል እንደምንም አልፎ ሄደና እቴጌ መነን ጭናቸው ላይ በጦሩ ወቅቶ ማረካቸው። የቆሰሉት እቴጌም ለካሳ ወስዶ አስረከቧቸው። በጦርነቱም የካሳ ሰራዊት ድል አደረገ። ካሳም ምርኮኛዋን እቴጌ መነንን እንደፎከሩት ባቄላ እያስፈጫቸው በእስረኝነት እንዲቆዩ አደረጓቸው። ሚስቴን አደራ ካሳ ከእቴጌ መነን ጋር ከመዋጋታቸው ቀደም ብለው ሚስታቸውን ዘመድ ቤት ለመደበቅ አሰቡ አይከል ኩልባ የተባለ ታማኝ ሰውም ሚስታቸውን ባደራነት ለመስጠት ወሰኑ ሰውየውንም አስጠሩትና ወዳጄ ሆይ አስቸጋሪ ጦርነት ከፊቴ እንደሚጠብቀኝ አውቃለሁ በርትቼ መዋጋት አለብኝ ስለሆነም እንደ እቃ ባደራነት እንድታስቀምጥልኝ እሰጥሃለሁ በማለት ሚስታቸውን እጅ ለእጅ አጨባብጠው ባደራነት ለሰውየው ሰጡ አይከልኮልቧም ማንም ሰው ድርሽ ከማይለበት ሁለት ዋሻዎች ውስጥ በአንደኛው ወይዘሮ ተዋበችን አስቀመጡ። በሁለተኛው ዋሻም እራሳቸው ለመቀመጥ ውሰኑ ዘውዴ የሚባል ልጃቸውንም ጠርተው ሚስጥሩን ሳይነግሩት ለሁለት ሰው የሚበቃ ምግብ በየቀኑ በገመድ ወደ ዋሻዎቹ እንዲያቀብል አዘዙት። ልጃቸው ዘውዴ ምንም የሚያውቀው ነገር ሳይኖር በታዘዘው መሰረት በየቀኑ ምግብ በገመድ ወደ ዋሻዎቹ ሲያቀብል ኖረ። የወይዘሮ ተዋበች ድብቅ ፍቅር። ካሳ እቴጌ መነንን ድል ካደረጉ በኋላ ሚስጥረኛ ወታደራቸውን ጠርተው ስለሚስታቸው ጤንነት ጠየቁ። ወታደሩም ከአይከል ኮልባ ልጅ ከዘውዴ ጋር ፍቅር መጀመራቸውን ነገራቸው። ካሳም በንዴት ጦፉ። የሰጠውህን ዕቃ በፍጥነት ይዘህ እንድትመጣ የሚል ትዕዛዝ ወደ አይከል ኮልባ ላኩ። ሰውየውም ወይዘሮ ተዋበችን ይዘው ወደ ካሳ ጉዞ ጀመሩ። በወቅቱ ልጃቸው ዘውዴ በሰፈሩ ውስጥ አልነበረም። ከሄደበት ሲመለስ አባቱ ጠርቶ ወደ ካሳ መሄዳቸውን ይነግረዋል። ዘውዴም ገዝግሶ አባቱ ላይ ደረሰና ወደ ካሳ አብሮ መጓዝ ቀጠለ። ሶስቱም ሰዎች ካሳ ሰፈር ደረሱ። ብዙ ሹማምንቶች የታደሙበት የምግብና የመጠጥ ግብዣ ተደረገ። የሚስታቸውን ድብቅ ፍቅር መጀመር ሹክ ያላቸው ወታደርም ከተጋባዦቹ አንዱ ነበር። ካሳም ሁለት ጦሮችን በጭናቸው ላይ አጋድመው በግብዣ አዳራሽ ውስጥ ተቀምጠዋል። የካሳን ሁኔታ በማየት ሁሉም የግብዣው እድምተኛ በፍርሃት ተውጧል። በዚህ መካከል ካሳ በድንገት ወደ ሚስታቸው ዞር አሉና፣ ተነሽና አንድ ዋንጫ ጠጅ ለዘውዴ ስጩ አሉ። ሚስታቸው ጠጁን በዋንጫ አስቀድተው ከተቀመጡበት ተነሱ። ሚስትየዋ ባላቸውን ፈርተው ከተቀመጡበት ይነሱ እንጂ ዘውዴ የተባለውን ሰው ማን እንደሆነ የቱካ እንደተቀመጠ አያውቁም ነበር። ወይዘሮ ተዋበች በተጋባዦቹ መሃል ቆመው አይናቸውን ማንከራተት ጀመሩ። የግብዣውም ታዳሚዎች አፍጥጠው ሲያያቸው፣ ወይዘሮ ተዋበች የባሰውኑ ተደናገጡ። ዘውዴ የተባለው ሰውዬ የቱ ጋ እንደሆነ በአይናቸው መፈለግ ቀጠሉ። ዘውዴ አይከል ግን የተቀመጠው አጠገባቸው ነበር። በሚስታቸው ሁኔታ ካሳ ግራ ገባቸው። አስከትለውም ዘውዴ አይከልን አታውቂውም በማለት ጠየቋቸው። ሚስታቸውም አላውቀውም ብለው መለሱ። ካሳም ዘውዳይካል ማለት እሱ ነው አጠገብሻለው ነው በማለት አሳያቸው በዚህም ስለሚስታቸው ከዘውዴ ጋር ድብቅ ፍቅር መጀመር የሰሙት ወሬ ሀሰተኛ መሆኑን አወቁ ወዲያውም ካሳ ዞር ብለው ወሬውን የነገራቸውን ወታደር በአይናቸው ከተጋባዦቹ መሀል ቢፈልጉ ታጡት ወታደሩ ቀድሞ ሸልኮ ጠፍቶ ነበርና